ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የቻናል ቤተሰቦች እንደምን አላቸው? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰብ እያልሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ነባሮች ደግሞ ላይክ አርጉ፣ ሼር አርጉ። አደይ ተመልሳ ወደ ቤት መጣች። አደይ ወደ ቤት ተመልሳ አመጣች። ስትመለስ ያልጠበቀችው ነገር ገጠማት። ፍቅር ከዴብ ጋር ተኝታ አገኘች። ፍቅር ፍቅር አለቻት። ዴቭ አለች። ቆይ ምን እያደረጋችሁ ነው አለች። ከዛ አንቺ በር ሰታንኳኳ ለምን ገባሽ ስጀምር ለምን አባሽ ተመለሽ አለቻት። እዛን ዴቭ ደግሞ አደይ አደይ ይላል። እሱ ጠጥቶ ተኝተዋል። ከዛ ተነሳሽ ፍቅር። አዳይም ተናዳ ወጣች። ዴቭ አዳይ አዳይ እያለ ተነሳ እየተንደፋደፈ፣ በጣም ራሱን አያውቅም ተኝቶ ነበር። ጠጥተዋል በዛ ላይ። ከዛ እየሳቁ ለምለምና አዳይ አዘነች። አዳይ አዳይ ምን የወሽ ነው? አንገቷን ይዘሽ ደሞዝሽን አትቀበይም ነበር አለች። ለምለም ደግሞ ዴቭ ምን እያደረገ ነው አለችው። አው አብረው ተኝቶ ነበረ። ዴቭ ግን ራሱን አያውቅም። እሷ ናት ሄዳ አጠገቡ የተኛቸው ማለት ነው። ዴቭ ያው በጣም ስለምታፈቅረው ፍቅር በዴቭ ምክንያት አደይን ከቤት ጥምዳት ነበረ። ከዛ ለባርኮት ነገረችው። አደይ ደሞ ዘይን እፈልጋለሁ አለች ፍቅር። አልሰጡችሽም ማለት አው ሁለት ወር አንድ ሳምንት ሆኖኛል ደሞዝ ተከፍሎኛል ማለችው። ከዛን አደይ የምርሽ ነው አላት። አዎ አለች። እንዴት እስካሁን ሳትቀበይ አላት። ለምን እንዴት እስካሁን ሳትቀበይ አላት። ከዛ እኔማ አንተ ለብርሃን ለማሰካማ ብላ ስለሰጠኸኝ አልጠየቅኳትም አለች። ፍቅር ፍቅር አላት። ከዛን ሄላ ደግሞ ባርኮትስ ማንም ማመን የለብህም አለች አላት። ማለት ነው ያው አደይ ውሸት የምትዋሹ መስሎት ባርኮትን እያስረዳ ነበረ። ከዛ ልም ልም እንዲህ ሄላ ምን እያልክ ነው አለችው። ፍቅር በቢሮ መልክልሽ ገንዘብ የልጅቷን ብር የት እያደረግሽ ነው አላት? ከዛ ምን አለች ደንግጣ፣ የምን ደመወዝ ነው አለችው። ማለቴ ብላ ትግራ ተጋባች። የውልሽ ፍቅር የውልሽ አላት፣ ለአዳይ አንቺ እማየም ከቤት እንድትወጪ አትፈልግም። አንቺም በቃ ሁሉም ነገር የውልሽ፣ አዳይ እማየ ከዚህ ቤት እንድትወጪ አትፈልግም። እኔም ደግሞ ቆም ብዬ ሳስብ ተጸጸቻለሁ። ስለዚህ እዚህ ቤት እየሰራሽ መኖር ትችያለሽ። እንዴ ምን ማለት ነው? ባርኮት አለችው። የማየት ትዕዛዝ ነው። እቃ የት ልሂድ? የት ሂድ አላት። አይ ባርኮት፣ የችግር የለውም ለእኔ ፈጣሪ አለ አለች አዳይ። በዚህ ሁኔታ ደግሞ ከዚህ በላይ እዚህ ቤት መቆየት አልፈልግም። በፍቅር እና ለም ደሞዝ ከሰጣችሁኝ ለደላላ ከፍዬ ሌላ ስራ ፈልጋለሁ፣ አለች አደይ። እንደሱ አታድርጊ ማየ እስከምትመጣ ድረስ ጠብቂያት ላይ አላት፣ ማለት ነው ባርኮት። ከዛል እናንተ የቀደማችሁኝ እንጂ እዚህ ቤት መኖር አልቻልኩም። በፊትም የሊዲያ እና የፍቅር ነገር ከአቅሜ በላይ ሆነውብኛል፣ አለችው ከዛ ወይ ባርኮቴ ቅርባት አለች ለምለምም። እኔ አዳይም ቢሆን የኔ የፍቅርን ጸባይ ችዬ አልወርም እዚህ ቤት። ከዛ ምን እያልሽ ነው አንቺ አለች ስለ ለምለም ፍቅር። ዝም ብለሽ ደግሞ ደሞዟን ስጫት እና ከዚህ ትሄድ አለች ለምለም። ከዛ ባርኮት ወይ ደግሞ ማየ እስከምትመጣ ሄላ ጋር ቆይ እናቴ እስከምትመጣ፣ አላት እናቴ። እናንተ አባራራችሁ፣ ሄላ ምንዳ አለበት ለሱ ችግር የለውም ማይደል ሄላ አለችሁ ለምለም ለፍቅረኛዋ። ከዛም ከዛም ሄላ አደይ አንቺ አንቺ ከፈለግሽ ችግር የለውም፣ ከለምለም ጋር መቆየት ትችያለሽ አላት። ሁላችሁንም ከልብ አመሰግናለሁ። ግንኔ ግን እኔ ዝም ብዬ መኖር አልችልም፣ ደሞዝ ያስፈልገኛል፣ ቤተሰብም ይጠብቀኛል አለች። ከዛም ፍቅር ወይ ጥጋብ ስጀመር መልስ ሰሪ መጣሽ አለቻት። እራስሽ ልትለብ መጣሽ እንጂ ማንም አይፈልግሽም አለቻት። ከዛ አዳይም እኔ ለማኛ አደለውም፣ የሰራውበትን ደሞዜን ሀቄን ስጡኝ፣ የሰራውበት ደሞዜን ልቅበል የመጣውት እንጂ አንቺ ፈልጋ አይደለም አለቻት። ከዛ ለንግግርሽ ለከት ይኖር ይሻለች። ስለ ፍቅር እውነት ነው ፍቅር ትናገራለች እንጂ የምትናገረው ነገር ምንም ነገር አታውቅም ማለት ነው። በጣም በጣም ታስከፋለች፣ ያው አዳይን። አዳይ ግን ትዕግስቷ ሁሉ አልቋል። አሁን በጣም ከአቅሟ በላይ ሆኖባት ነበረ። ያው አንቺ ነሽ ስርዓት የምታስይዥኝ አለች። ከዛ ባርኮትም በቃ በቃ ፍቅር ለምንድን ነው እስከ ዛሬ ደግሞ ዘና የቆየሽባት? አላት ብሩ ለትምህርት ቤት ስለሚያስፈልገኝ አጠፋውባ አለች። የትምህርት ቤት ማየ የትምህርት ቤት ክፍያ ማየ አደለች እንዴ ወሩን ጠብቃ ምትከፍለው ወሩን ጠብቃ ምትከፍልልሽ። ቆይ እስቲ ብጎልሽ ጎሎኛል ብለሽ ለምን አልተናገርሽም? ለምንድን ነው የአዳይን ደግሞ ዘነካሽባት? አለችው አላት እሷም አልጠየቀችም፣ አልፈልግም ብላ ነበረ አለች። ከዛን ውሸቷን ማለት ነው። እንደ በፊት አዳይ ዝም የምትል መስሏት ነበረ። ከዛ አዳይ መልስ መለሰችላት። ፍቅር ከውሸት ሌላ ውሸት ላይ ውሸታት ትደራረብ ያለቻት አዳይ። ከዛ በርኩት ፍቅር ሄላና ልጁ የት ሄደው ነው ብሎ ጠየቃት። ሰክሮ ተኝተዋል አለች። ከዛ ለምለም ደግሞ ሄላ ቆይ ምን አስባ ነው አለች። ከዛ ለለምለም ትሄጃለሽ ወይስ ትቆያለሽ? አላት ሄላ ከዛ አዳይ ትሄጃለሽ ምን አሰብሽ? አለች አትለምለም ቅር አዳይ ደግሞ ከፍቅር ጋር የምነጋገረው ነገር አለኝ፣ እናንተ ሄዱ እመጣለሁ አለች። ፍቅር ብዙ ነገር የምታስረዳኝ ያለ ይመስለኛል አለች። ከዛ ሄላና ለምለም ወጡ፣ ሄዱ ወደ ቤታቸው። በሉ ሰላም ዋሉ ብሎ ወጡ። ከዛ አዳይና ፍቅር ተፋጠጡ። እስከምትሄጂ ቤት ውስጥ ስራ አለ፣ ራሽን ስሪ አለቻት። እኔ ስለ ቤቱ ስራ ምን አገባኝ አለች አዳይ እና ስራት ካልሰራሽ፣ ምን አባሽ ትሰሪያለሽ ከዚህ አለች። ከነሱ ጋር አትሄጂም ነበር? አልሄድም አለች አለች ያደረግሽውን ነገር እያንዳንዱን ትነግሪኛለሽ አለቻት በንዴት። ቆይ ምን አድርገሽ ነው ባሰት ደመቀ እኔ ላይ እንዲመሰክር ያደረግሽው አለች። እሱም መስማት ትፈልጊያለሽ? ደመቀ ማለት ብሩን ከሰጠሽው ዘመዴ የሰፈሬ ልጅ የእናቴ ልጅ ምናምን ብሎ ነገር አይሰራም ብላ እውነቱን ተናገረች። ብር ከፍላ አዳይ ላይ በውሸት እንዳስመሰከረች እራሷ መሰከረች፣ እራሷ ተናገረች። ፍቅር ማለት ነው። ከዛ ዋና ነገር ገንዘብ ላይ ነው አለቻት። ከዛ አዳይ አንቃ ያዘቻት። ጸጉሯን ጸጉሯን ይዛ አንገቷን ይዛ ከዛ ጠፈጠፈቻት ማለት ነው ከዛ ተናገሪ እንዴት ጨካኝ ብትሆኝ ነው ያላደረግኩትን ነገር አድርገሻል አድርገሻል ብለሽ ያስመሰከርሽብኝ አለች ደሞዝ የለ ደመቃ ሰጥተሽ እንዴት እንዴት በድይኛለሽ አለችው ምን አይነት ጭራቅ ነሽ? አለች ከዛ፣ አንቺ ውሻ ልቀቂኝ። ቆይ እንዴ ነው የጠገብሹ? አለቻት ስሰድቢ ስመጪ ስታመናጭቅ ልጅነቷ ነው ብዬ ዝም አልኩሽ። ካሁን በኋላ ግን አዳይ መጣሽ እንዴ አለች። ለምለም ጠጥታ ነበር፣ በዛ ላይ እራሷን አታውቅም። ልቀቅኝ አለች። እሷ ደግሞ ጸጉሯን ይዛ ነበረ። ከዛ ሊዲያ መጣችና አዳይ አትልቀቂያት በደንብ አርገሽ ደብዲባት ምቻታለች። ይኸውልሽ እኔ ወንድምሽን አይቼ ነው እዚህ ቤት የኖርኩት። የጊዜ ጉዳይ ነው እንጂ ነገ ደግሞ ትሰምኛለሽ። አላማሽ ምንም ሆነ ምን አይመለከተኝም። እኔ እስካሁን ለወንድምሽ አዝኜ ነው አለች። እንደ ማንኛውም የቤት ሰራተኛ ሰርቼ መኖር ነው የምፈልገው። የጊዜ ጉዳይ ነው እንጂ ነገ ደግሞ ከአንቺ በላይ የት እንደምደር አታቂም፣ አለች። ከዛ ለምለም ደግሞ አዳይ ያሽልኝ በናትሽ በጠፊ ለአጋጫት እጅን ተንኮለኛ አለቻት። ለምለም ለፍቅር ማለት ነው ውሸታ ማለች። ከዛ አዳይ በንዴት ወጣች። ከዛ ፍቅር እጅሽን ነው ያገኘሽው ብላ ሊዲያ ወጣች። ወይኔ ፍቅር ብላ በጣም ተናደደች። አደይ ወጣች። መንገድ ላይ ዴቭ አገኘች። ዴቭ እራሱን አያውቅም፣ በጣም ሰክሮ ነበረ። ዴቭ ምን እያደረግክ ነው አለች። ዴቭ ምን እያደረግክ ነው ሰክረ ነው እንዴ አለች። እኔ ለአንቺ ፍቅር እዚህ ይሰቃያሉ፣ አንቺ ግን ምንም ልትረጅኝ አልቻልሽም። ይኸውልሽ አደይ በቃ በቃ ሌባ ሙኝ አታላይ ሙኝ እኔ ያላ እንጂ ደክሞኛል። አዳ የባክሽን ትተሽኛት ሂጅ አላት። ይወድለ ዴብ ጨድም ከፍቅር ጋር ምን እያደረጋችሁ ነበር? እኔ ካንቴን አልጠብቅም ነበር አለች። አፈቅርሻለሁ አላታል ዴብ። እንደዚህ ያቱ እና ወደ ክፍል ልብሰድ አለችው። እዛ መጀመሪያ ንገሪኝ አላት። ምን ልንገሪ አለች። ትተሽኛት ሂጅ አላት። ከዛ ወደ መኝታ ወሰደች። በጣም ራሱን አያቅም መንገድ ላይ በእሷ ምክንያት በእሷ ፍቅር የተነሳ ጠጥቶ በጣም ሰክሮ ራሱን አያቅም ነበረ። ከዚያ ወደ ክላስ ወሰደች። ለምለም ደግሞ ቆንጆ ምግብ ሰርታ ለሄላ አቀረበች። ና ብላልኝ፣ በእናትሽ ተመስገን ፈጣሪ ይሄን እንዲያ ያደረግከኝ አለች ሄላና ለምለም በጣም ደስ አላቸውና አንቺን የሰጠኝ ፈጣሪ ከልብ አመሰግናለሁ አለ። ቼ የተረገመች ሴትየው ፍቅር ፍቅር አለች። አንቺ ምን አባሽ ሆነሽ ነው ስጠራሽማ? አቤት ማት አለቻት። የውልሽ ፍቅር ብላ እጇን ጠምዝዛ ይዛ ደበደበቻት ለምለምን። ያው ልሽ አደይን ከቤት አባርራ ያለው አሁን ይቀረሽኝ አንቺ ነሽ፣ መሞትሽን አዘጋጅልሻለሁ ካሁን በኋላ አለች። እዛ ለምለም በጣም ስለጠጣች እሷን ራሷን መከላከል አልቻለችም። ከዛ ቅጥቅጣ አርጋ ወደ ክላስ ሄደች። ዴቪና ዴቪ በጣም ራሱን ስለሳተ አደይ ደግሞ ዴቪን ወደ ክላስ እየወሰደች ነበር። እሷ መንገድ ላይ አግኝታ ነው ክላስ ወስዳ ዴቪን እያስተኛች ነበር። ከዛ ክላሱ ሄደች። ማለት ለዴቭ ብዬ እንጂ አንቺን ማባረር አቅተኝ አለችው። አያችው፣ ጥቅመኛ ሴት ለወንድሟ ብላ እንጂ እሷንም አሳልፋ ለጠላት አሳልፋ ለመስጠት በጣም ፍቅር ደግሞ አልጋ ላይ ከዴቭ ጋር ተኝታ ነበር ፍቅር አላት ቆይ ምን እያደረግሽ ነው? አላት። ከዛ ሂጂ፣ ተነሽ፣ ና ወደ ክላስ ሂጂ አላት። ከዛ አይ እዚህ ተመችቶኛል ብላ ከሱ አጠገብ ተግዳ ነበረ። እሱ ግን ሰክሯል ነ ያው ስለጠጣ ማለት ነው። ከዛ ተነሽ ያላት ተነስታ ወጣች ማለት ነው። ከዛ ከእንቀርፍ